የፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርበላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን፣ እንደምሰነበታችሁ አድማጮች። መሰረት አክሊሉን ጥላው ወደ ቤተሰቦቿ በመሄዷ ሚስቱ ጥላው ሄደች ተብሎ የሰው መሳቂያ ከመሆን ሊያመጣት ቢሄድ ለእኔና ለልጄ ደህንነት አጎበሩን ካልተጠቀምን ከወለድኩ በኋላ እኔ የምመጣው ብትለው ያልሽው ይሁንልሽ ብሎ አጎበሩን እንድትጠቀም ተስማማ። ወርቁሃ ፍሬ ያልሰጥ በማለቷ መምህር ነጋሽ ያለ ዘር እንዳይቀር በማሰብ እህቱ የእህቱ ባልና አጎቱ ተማክረው ወላድ መሆኗ የተረጋገጠላት ቆንጆ በወይዘሮ አዘነጋሽ ማኅበር ላይ እንድትመጣ ሊያደርጉ ነው። የወብ ዳር ተማሪ ሳለች ከሱ ባለው ጋር ተነጋግረው ለጋብቻ ቃል ተገባብተዋል። እሷ ቀሰብ ስትሄድ እሱ ፍርኩታ ቤኪን በፍቅረኛነት ያዘ። የወብ ዳር ዛሬ ስልክ ብትደውልለት ስላዋረድሽኝ አልፈልግሽም ሲላት፣ ያለህበት ፍርኩታ ሻንጣዬን ይዤ እመጣለሁ አለችው። አቶ አውላቸው የቤተሰባቸውን ማሳትተው የወይኒትን መሬት በማረሳቸው መምህር ነጋሽና ብሩክታዊት መከሰስ አለባቸው ሲሉ ወይዘሮ ውባንቺ አይሆንም ብለው ሲከላከሉ፣ መምህር ነጋሽ ወደ ክስ ከመሄዳችን በፊት አቶ አውላቸውን ለመጨረሻ አንድ ጊዜ አግኝቼ ላነጋግራቸው ማለቱን ገልጸን ነበር። ክፍል 97 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል አሁን ይቀጥላል። አስጠሪ አንተ ነህ? አዎ። ደህና ዋላችሁ። ይመስገነው። ምን ነው ተጠላ ቤቱ አዘልቅም? እዚህ ባናገርህ ነው ይሻል፣ ላናግርህ። ጠላ ቤት መነጋገር አይቻልም ያለው ማን ነው? እዚያ የምንነጋገረው ጉዳይ አይመስለኝም። ጠንከር ያለ ነገር መሆኑን እያሳሰብከኝ ነዋ። ምንድነው እርሻን ምነው አላሳርስም አልክ? አሁን ገባኝ። የሴት ስሞታ ይዘህ ነው አይመጣኸው። አሁን የውብ አንቺንና የብሩክ ታዊትን ተሴት ምን ቁብ ይገኛል ብለህ ነው? ያንተንም ወርቆሃን ጨምረ? ተሴት ቁብ የለም የተባለው ውሸት ነው እያልከኝ ነው? አይደለም። የሚበጀውን በእርሻዬ ላይ ወስኛለሁ። የሚበጀው አንተ የሌላ ሰው እርሻ ማረስ የራስህንም ደግሞ በሰው ማሳረስ ነው። አዎ፣ ቆይ፣ አየከኝ? መለስኩ አይበቃም። ለሴቶቹ ሄደህ ሴትና ፈረስ የሰጡትን ይቀምስ በልልኝ አውላቸው። እንዲህ ልትናገርም ልትወስንም አትችልም። እየተቆጣኸኝ ነው? እየመከርኩ ነው። ምክርህን ባልቀበል ምን ልትሆን? ምክር ካልገባህ እህቴ፣ ምክር እንድትቀበል ማድረግ እችላለሁ። ዛሬ ወንድ ወጥተሃልና እያሾፍክ ነው። በሌላ ያላየነውን ወንድነት ዛሬ ተገልጦ ታየ። ነውር ባትናገር ይሻላል። ለአንተ የወንድነት ትርጉም የሰማንያ ሚስቱን ትቶ፣ እንዳትሰድበኝ። ወንድነት ለአንተ ልጆቹን በትኖ ሌላ ሴት ቤት ማሞቅ ነው። ሁሌ ስለምታነሳው የእኔ አባት አለመሆን መልስ ልስጥህ። እበትም ትል ይወልዳል። አንተ ውርድ ከራሴ። ዛሬ የጀመርነውን እንጨርስ። እርሻዬን ብፈልግ አርሳለሁ፣ ብፈልግ አሳርሳለሁ፣ ብፈልግ አከራያለሁ። እሱን አትችልም። ታስቆመኝ እንደሆነ ያለ። ውባንቺም ያንተን ያህል መብት እንዳላት ማወቅ አለብህ። እውነት፣ ይህንም መብቷን እስከ ዛሬ ሳትጠይቅ የኖረችው ይሉኝታ ይዟት ከዛሬ ነገ ይመለስ ይሆናል እያለች ነበረ። ባልመለስስ? በቃሽኝስ? እላትስ? ወዴት ማምራት እንዳለባት ነግረናታል። እንዳሻህ እየፈነጨህ መኖር አትችልም። መብቷን ለማስከበር ፍርድ ቤቱ በጣም ቅርብ ነው። ምናልሽ ነበር። ሰምተሻል። አተም ጪ ነው ወይስ አልፈልግሽም ነው ያለው? ሁለቱንም። ምን ነው ዝም አልሽ? ምክንያት ያልተናገርኩት ምን አለና ለጨምር። እሱ ባለው አይሆንሽም የምትይኝ ነው። እሱን ከሆነ እንዳትደግሜው እሺ። በሆነው ነገር ተናዶ ቢያኮርፍ ሊፈረድበት እንደማይገባው ይሰማኛል። እንደዚህ ስለተሰማሽ አልፈልግሽም ያለኝ ከምሮ አይደለም ልትይኝ ነው? ሳይሆን ፍርኩታ ሄጄ በማግኘት ላናግረው ነው። መቼ? አሁን አሁን። ምን አስደነገጠሽ? ስራሽስ ይቆየኝ። የውዳር እየቀለድሽ ነው እመስላለሁ። ድንገት ተነስተሽ ወደ ፍርኩታ ላመራ ነው ማለት? መቼም ከቀልድ ውጪ የተናጋው ፍቅሬ ነው አውቃለሁ። ለአንቺ ባያሳስብሽ ነው። አያሳስበኝም የሚል ቃል አልወጣኝም። ከሆነ ሂጂ ማለት ነው እንጂ ስራሽስ? ብሎ የሚያስደነግጥ ነገር መናገርን ምን አመጣው ኢዮብ? ዳር መቼም ያለንበት ነገር ይታወቅሻል። ምኑ? የወባ ወረርሽኝ የብዙ ሰው ቤት እያንኳኳ ነው። የእኔና አንቺ ድጋፍ ምን ያህል እንደሚያስፈልግ በደንብ አውቀዋለሁ። እንዲ ካወቅሽው ታዲያ የእኔስ ፍቅር የገጠመው ችግር ይታይሻል። ይታየኛል ከታየሽ ከሱ ባለው ጋር መጋጨታችንን እየነገርኩሽ ነው። ተገናኝተን ልንፈታው ይገባል። ይህንን ጉዳይ ስራ ወደ ሌለበት ቀን ለምን አታስተላልፊውም? ይውብዳር አየሽ፣ ብሩክታየት የገባሽ ትመሽ ያለሽ እንጂ አይገባሽ የሚለው ይህንን ነው። ምኑን? ምን ነው ዋሲውን ጠፍቶ ስትብሰከሰክ የነበረበት ቀን ተረሳሽ? አይ ይሄ ከምንነጋገረው ይገናኛል። ሄደሽ አላገኘሽው በስራ ሰዓት ሳይሆን ከስራ ሰዓት ውጪ እንደነበረ አረሳው። እንደ እድል ሆኖ ያንቺ ፍቅረኛ የውብዳር መስመር አትለፊ። ዋሲሁን ፍቅረኛ አይደለም። የኔ ፍቅረኛ ደግሞ ያለው ፍርኩታ ነው። ወዳለበት ለመሄድ እገደዳለሁ። መብትሽ ነው። አብረው ለሚፈጠረውም ችግር ጭምር ኃላፊነቱ ያንቺ ነው። ይህን እንድትኝ ሳይሆን ክፍተቱን እንድትሸፍኝ ሊል ጠይቅሽ ነበር። ፍላጎቴ ይሄ ወረርሽኝ እኔና አንቺን ጨምሮ የሌሎችን ሰዎች እገዛ ይፈልጋል ይሆናል እንዴት አድርጌ እንሸፍንልሽ ነው የምጠይቅኝ ታዲያ? ለእኔስ በፍቅር ወረሽኝ እንዲህ መሆን ተጠያቂ ወንድምሽ አይደለም። ዮብዳር ብትጠየውም ወንድምሽ ላደረገኝ ነገር ትንሽ ተጠያቂነት አታጭ። ኃላፊነቱን በአግባቡ እንደተወጣው ታውቂያለሽ። እሱ ባለው ለፍቅርሽ የሚበቃ ሰው ስላልሆነ ተጠንቀቂ ብያለሁ ደጋግሜ። የሞኝ ለቅሶ አናድርገው። በሰው ወሬ ትንሽ ተናዶ እንጂ እሱ ባለው ይወደኛል። ጥሩ ይህን ካወቅሽ ሄጄ ያጣራለሁ የሚለውን ሐሳብሽን ከስራ ቀን ውጭ አድርገሽ ወደ ፍርኩታ እሁድና ቅዳሜ ብትሄጂ ስለመክርሻለሁ። ወይኔ! አውላቸው ነጋሽ፣ ተነሰነሰብኝ እኮ ነው። ምን ገብቶኛል? በምን ገባ አክሊሉ? ጫትር ሺህ ድረስ የመጡት ትርር ቢያደርጎት ነው። ጠላጠጭው ሁሉ ወጥቶ እንደ ጉድ ሲመለከተን ነበር። አንካሳ ዶሮ ሳይቀድማ አይሉትም ነበረ። እንዲህ ነብር ሆኖ ሲናደድ አይቼው አላውቅም። ይናደዳ ይናደድ ምን አባቱ ያመጣል? አሁኑኑ ባንቺን ይዘ ወደ ፍርድ ቤት ርግበል ማለት ነበረቦት። ወይኔ በነበርኩ ኖሮ እኔ እንኳን አልነበርክ ብዬ ፈጣሪን ሳመሰግን ምን ሳምባውን ቾክ ያሳሳው መምህር ይገለዋል ብለው ፈሩ። እሱን ሳይሆን ነገር ቢጋጋል እንጂ ምንም አያመጣም ነበር። ከሆነ ጥሩ ከሆነ ጥሩ ግዴላ። በሉ ልሂድ። አክሊሉ ጥለህኝ ወዴት ትሄዳለህ? እንደሚያዩት የጫት በቶሎ ወደ ፍርኩታ መላክ አለበት። እሱስ ልክ ነህ። የምትመክረኝን ምክረኝ እና ትሄዳለህ። ምክር ምክር! እንዴት እርስዎ እንኳን አልነበርክ ብለው መክረውኛል። ምን ልበል? ቅር አሰኝቼ ከሆነ ልጄ ይቅርታ። እርር ነው እንጂ ያደረጉኝ እርር፣ እሽት አስደርጎ እንደ መልቀቅ ነጋሽ፣ እንዲ ተናዱ አያውቅም እያሉ አይሸበሩም። ይሄ ዋክሊሉ ድሮስ የራሱ ሲያር የሰው ቤት ያማስል። ይሄ ፍሬቢስ ነጠላቆይ ነጠላ ነጠላ በቃ በቃ የፈለገህን አድርግ ተስማምቻለሁ። ይበሉት፣ በቃ ነጋሽን፣ አይ አክሊሉን። ነጋሽን? ሌላ ማን አለ? ና ነው ነጋሽን የሚሉኝ። ይህንን አድርግ ብለህማ አትመክረኝም። ሌላ ማን አለ? ኧረ ተው አክሊልዬ፣ መቼም የወይንትን እርሻ እንደማርስ ታውቃለህ። አዎ አውቃለሁ። እሱን አሁን ነጋሽ እንደሚያስፈራራኝ የውባንቺን እርሻ ለማረስ ብስማማ፣ በዚህ ዕድሜዎት ቀንበር ላይ ፍንግል ሊበሉ ብሎ መፍረድ ነው። እኔም የጨነቀኝ ይሄ ነው። ሁለት እርሻ በምን አቅም? ኧረ ሶስት ይበሉ ሶስተኛው የትኛው ነው? የወይኒት እርሻ፣ የውባንቺ እርሻ፣ እርሶና ወይኒት ሶስት አሁኑ የቀለድክብኝም ቢሆን አንድ መፍትሄ ጀባ በለኝ። የወይኒትን እርሻ ናደው ይረስ፣ እርሶ ደግሞ የቤት ወትን ይረሱ። እሺ በዚህም እህቴን ፍርድ ቤት ወስዳት አለው የሚለው ነጋሽ ትንሽ አይቀዘቅስም። ልክ ብላ ናደው አንድ እርሻ፣ እርሶ ወይኒትና የወይኒት እርሻ ይሆናል። በቃ አለቀ። ክፍያሌሉ ነው እሱን አክሊሉ ይከፍላል። ችግር የለም። እውነት እንግዲህ ብሩክ ታየት አትከፍለው ረት አባቷ አቤት ልጄ። እኔስ የምወድህ እንዲህ ጭንቀቴን ውልቅ ስለምታደርገው አይደለም። ሌላውን ሌላ ጊዜ እንነጋገራለን። ሰላም ይሁኑ። ኮምንቲ፣ አለሽ ቀና በይና ተናገሪ። በይ ምን ልበላ አባባ? ያዋጣሻል፣ መሰረት ምኑ? የእነ ትዳር ጠሌን የእነ ትዳር አፍራሾቹን ምክር መስማቱ። እኔ ማንም የመከረኝ ሰው የለም። አሀ ለካ ድርጊቱን ያሳዩሽ ድርጊት። አዎ፣ እንደነሱ ቆመ ቀር ሆኖ በየቤቱ እየተንገላወዱ መኖር የሚበጅ መሆኑን የአክሊሉ አባት እየተናገሩት ያሉት ስለ ብርክታዊት ከሆነ ስሟን ቄስ ይጥራው እባኮት። ያለ ስሟ ስም ሰጥቷት በኋላ ጨርሽም እንዳይኮኑኗት። በኝ ልኬን ንገሪኝ። እንደሱ አላልኩም። አክሊሉም እሷ ነች ትዳርሽን እየመከረች የምትበጠብጥ አለኝ። አበጀ። ያለ ስሟ እሷ ነች ብለው እንዳይሳሳቱ ብዬ ነው እኔ እሷም ቱ ሌላ ትዳርሽን እንዳታከብር የሚያደርግሽ ማን ነው? ምንም አላደረገኝ። ታክሊሉ ያልተግባባ ነው፣ በራሳችን ምክንያት ነው። አለመግባባት ቢፈጠር ተነጋግሮ ይፈቱታል እንጂ ወደ ቤትሽ መሮጥ ምን የሚባል መላ ነው እኮ? አልሰማ ቢለኝ ምን ላድርግ? ተፊቱ ዞር ብል ይሻላል አልኩኝ። አልሰማ ቢል ነው መቶ ወደ ቤትሽ የመለሰሽ ባይወድሽ ነው። እሱን አላልኩም። ምኑን ነው ታዲያ? አልሰማም ቢለኝ አልኩት። ታንቻ አልፎ ቤተሰቦቹች ቢያከብር ነው አክሊሉ። የሰው ወሬ ተቋቁሞ ወደ ቤትሽ የመለሰሽ አባትሽ ነግረውሻል። ምኑን ታክሊሉ? መንገድ መገናኘታቸውን አልነገረኝም አክሊሉ። እሱም የነገረኝ ነገር የለም። የእኔ ልጅ ይሄ ምን ተብሎ ይነገራልና ይነግርሻል። ምንድን ነው ልጅ። መሰረት የዋነች በሰው ተታላ ብታስቀየምህም ይቅር በላት። በሷ ጨክነ እንዳትቀየማት አሉት። እየሰማሽ ነው? አሁን ተይ ተመለሺ ብሎ ይለምልሽ ልብሽ አብጦ ሌላ ባታስብ ይበጃል። እኔ ልቤ አላበጠም። የአባትሽን ምልጃ ባይሰማ በሆድሽ ያለው ልጅ ነገር ባያስጨንቀው ያደረግሽው ሁሉ የትዳርሽ ማብቂያ ሊሆን ነበር። መሰረት። አቤት። ይህንም ቡርምቡር በልክ አድርጊው ብያለሁ። አሁን

አቶ አውላቸው የራሳቸውን መሬት ትተው የወይኒትን በማረሳቸው መምህር ነጋሽ ቢያነጋግራቸው ፈቃደኛ ባለመሆናቸው እንደሚከሰሱ ቢነግራቸው ግራ ገብቷቸው ለአክሊሉ ቢነግሩት ናደው የወይኒትን እሳቸው ደግሞ የውባንችን እንዲያርሱ መክሯቸዋል። ወይኒትስ የእሷን እርሻ በመተዋቸው ፈቃደኛ ትሆን ይሆን? የውብ ዳር ከእሱ ባለው ጋር በመጣላቷ አጣዳፊ ስራዋን ትታ ወደ ፍርኩታ ካልሄድኩ በማለት ብሩክታዊትን እያስቸገረች ነው። ፍርኩታስ ሄዳ እሱ ባለው ቤኪን ፈርቶ ፊቱን ቢያዞርባት ምን ይውጣት ይሆን? አቶ በዛብህ መሠረትን አስር ጊዜ ወደ ቤተሰቦቿ መሄድ ትክክል እንዳልሆነ እየወቀሷት እንዳለ ጸጋ ከትምህርት ቤት ታማ መታለች። ጤና ጣቢያ ሄዳ እንድትታከም አይፈቅዱላትም። ምን ይሻላት ይሆን? የተጫወቱልን ሽመልስ አበራ እንዳክሊሉ፣ አክሊሉ ባዩሽ አለማየሁ እንደ ብሩክታዊት፣ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ፣ መቅደስ ወርቅነህ እንደ ዮብዳር፣ ኢየሩሳሌም ነጋ እንደ መሰረት፣ እስማኤል መሐመድ እንደ አቶ አውላቸው፣ ወልደ ሩፋኤል አባተ እንደ አቶ በዛብህ፣ ዘርፌ እንድሪስ እንደ ጸጋ። ደራሲያን ሰአዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው መስፍን ብሩ። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ የስልክ መስመራችን ደግሞ 0 11 554 13 02 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዮን